እለት ነው። በተለይ ደግሞ እንደ ሀገር በአንድ ጀንበር የተከላ መርሃ ግብር ይካሄዳል። እንግዲህ የአረንጓዴ አሻራ መርሃ ግብር ሁላችንም እንደምናውቀው ባለፉት ዓመታት እንደ ሀገር የንቅናቄ መርሃ ግብሩ ከተጀመረ በኋላ በርካታ ኢኮኖሚያዊ፣ ማህበራዊ ዲፕሎማሲያዊ ፋይዳዎችንም እያመጣ ያለ ትልቅ ኢኒሽቲቭ እንደሆነ ይታወቃል። በተለይ እንደ ሀገርም እንደ መንግስትም በምግብ ራስንም ለመቻል የተጀመሩ ፕሮጀክቶችን እውን ለማድረግ እያገለገሉ ካሉ ፕሮጀክቶች ውስጥ አንዱ የአረንጓዴ አሻራ መርሃ ግብር ነው። ምክንያቱም ደግሞ ባለፉት ዓመታት የፍራፍሬ ችግኞች መተከላቸው ዜጎች ከጓሯቸው ምግባቸውን እያረጋገጡ የአየር ንብረት ለውጥን እንዲሁ ለመጠበቅ በርካታ አስተዋጽኦ እያበረከተ የሚገኘው ከዚህ በዘለል እንግዲህ ከሀገር ውስጥ ብቻ ሳይሆን አጎራባች ሀገራት ጨምሮ ችግኞችን በማቅረብ እንዲሁም ደግሞ ይህን ኢኒሽቲቭ ተሞክሮ እንዲወሰድበት በማድረግ በተለያዩ ጊዜያት ባለፉት አመታት እንግዲህ በርካታ ተሞክሮዎችም የተቀመረበት እንደ ሀገርም ኢትዮጵያ በዲፕሎማሲውም ከፍ ያለችበት ኢኒሽቲቭ ነው ብሎ ማለት ይቻላል። እንግዲህ ይህን በማስመልከትም የአካባቢው በርካታ ለውጦችን እያመጣ ያለ አካባቢዎች ተሸርሽረው የነበሩ ተራራማ አካባቢው ተሸርሽረው የነበሩ ስፍራዎች በአረንጓዴ አሻራ ውብ የሆኑበትን አመታትን ነው የተመለከት ነው። እንግዲህ በዘንድሮ አመትም በመትከል ማንሰራራት በሚል ባለፉት ወራት እንደ ሀገር በተቋማት ሳይቀር በግለሰብ ደረጃ በርካታ የተከላ መርሃ ግብር ሲካሄድ ቆይቷል ማለት ነው። አሁን እኛ የምንገኝበት የደቡብ ኢትዮጵያ ክልልም ከሌሎች ክልሎች ለየት ባለ መልኩ በሁለት ፈርጅ ነው የተከላ መርሃ ግብሮች የሚደረጉት። እዚህ ክልል ላይ በበልግና በክረምት ነው ተከላ መርሃ ግብር የሚካሄደው። እንዳጠቃላይ በደቡብ ክልል 954 ሚሊዮን ችግኞችን ለመትከል ነው በ2017 ዓ ም እቅድ ተይዞ እየተሰራ ያለ። ይህንን ለማሳካትም ባለፉት ወራት ከሰኔም ጀምሮ ግንቦት ላይ በርካታ የተከላ መርሃ ግብሮች በየመዋቅሮች ስፍራው ተለይተው እየተከናወኑ ነው የሚገኙት ማለት ነው። በተለይ ደግሞ የዘንድሮ የአረንጓዴ አሻራ መርሃ ግብር ተራራማ አካባቢዎችን ማልማት ላይ ትኩረቱን ከፍተኛ ትኩረት አድርጎ እንዲሁም ደግሞ ኢኮኖሚያዊ ጠቀሜታ ያላቸው የችግኝ ዝርያዎች መትከል ላይ ትኩረት አድርጎ እየተሰራ ነው። የደቡብ ኢትዮጵያ ክልልም እዚህ ላይ እንግዲህ በርካታ ስራዎችን ሲሰራ መቆየቱን ከግብርና ቢሮም ያገኘነው መረጃ ያመላክታል ማለት ነው እንግዲህ ዛሬ ለትም እንዳጠቃላይ ከማለዳው ጀምሮ በአንድ ጀንበር 700 ሚሊዮን ችግኞችን የመትከል ሀገራዊ ራዕይን ለማሳካት ከ የተቀመጡ ግቦችን ዳር ለማድረስ የደቡብ ኢትዮጵያ ክልል እንግዲህ በርካታ ማህበረሰባዊ ንቅናቄዎችን በማድረግ ከፍተኛ ስራው ሲሰሩ ሰንብተዋል። ከሰሞኑም በዛሬው ዕለትም እንግዲህ ከዚህ ጀምሮ በርካታ ችግኞች በተለዩ የተለያዩ አካባቢዎች ላይ ይተከላሉ ተብሎ ነው የሚጠበቀው። አሁን እኛ የምንገኝበትም በክልሉ ወላይታ ዞን ሁምቦ ወረዳ ላይ ሶልኮ ተብሎ የሚጠራ ተራራ በጣም ከፍ ያለ አካባቢ ላይ ነው የምንገኘው። ይህ አካባቢ እንግዲህ ባለፉት ሶስትና አራት ዓመታት እጅግ ተዳፋታማ የሆነ በጣም በውሃ መሸርሸር የተጠቃ አካባቢ ነበረ። ነገር ግን ባለፉት ዓመታት በተሰራው ስራ በሚገርም ሁኔታ ለምቶ እየተመለከት ነው ነው ከመሬት ጠለል በላይ 2400 ሜትር ከፍ ያለ በጣም ከፍ ተራራ ላይ ያለ አካባቢ ነው። እንግዲህ ከወትሮ በተለየ መልኩ በዛሬው ዕለትም እዚህ ርዕሰ መስተዳደር ጥላሁን ከበደን ጨምሮ የክልሉ ከፍተኛ አመራሮችና የዞኑ ነዋሪዎች በመገኘት አሻራቸውን ያስቀምጣሉ ተብሎ ነው የሚጠበቀው። በዛሬው ዕለትም እንግዲህ ኢኮኖሚያዊ ጠቀሜታ ያላቸው በተለይ ደግሞ አገር በቀል የሆኑ ችግኞች ይተከላሉ ተብሎ ይጠበቃል። ከዛ በተጨማሪ እንግዲህ በተለይ የአፕል ምርት እዚህ አካባቢ እንደምናውቀው ጨንቻ አካባቢ ላይ እንደ ሀገርም የሚታወቅ የአፕል ምርትን በማምረት የሚታወቅ አካባቢ ነው። ልክ እንደዛ አይነት የአየር ጸባይ ያለው ተራራማ አካባቢ በመሆኑ ዛሬም ርዕሰ መስተዳድሩን ጨምሮ እዚህ የሚገኙ እንግዶች ከፍተኛ የመንግስት ኃላፊዎችና ና ነዋሪዎችም እንዲሁ የአፕል ተክልን ይተክላሉ ተብሎ ነው የሚጠበቀው። ከዛ በተጨማሪ የአቮካዶ ሌሎች ኢኮኖሚያዊ ጠቀሜታ ያላቸው ችግኞች የሚተክላሉ ተብሎ ይጠበቃል። እንግዲህ አጠቃላይ የተመረጡ በርካታ አካባቢዎች አሉ። በክልሉ በሁሉም መዋቅሮች በዛሬ በአንድ ጀንበር የተከላ መርሃ ግብርም የደቡብ ኢትዮጵያ ክልል 60 ሚሊዮን ችግኞችን ይተክላል ተብሎ ይጠበቃል። ይህንን ለማሳካት እንግዲህ በርካታ ማህበረሰብ አቀፍ የንቅናቄ ስራዎች ባለፉት ሳምንት ተሰርተዋል። ከማለዳው ጀምሮ ሁሉም ነዋሪዎች በየአካባቢያቸው በተቋማት ደረጃ በግለሰብ ደረጃ ሁሉም በመዋቅር ደረጃም በተለያዩ አካባቢዎች ላይ ተንቀሳቅሰው ይህንን ለማሳካት ስራዎችን ይሰራሉ ተብሎ ነው የሚጠበቀው። ከደቂቃዎች በኋላም እንግዲህ የደቡብ ኢትዮጵያ ክልል ርዕሰ መስተዳደር አቶ ጥላሁን ከበደን ጨምሮ በርካታ ነዋሪዎች በርካታ የክልሉ ከፍተኛ አመራሮች የብልጽግና ፓርቲ ሰዎችም እንዲሁ በተገኙበት የተከላ መርሀ ግብሩ ይካሄዳል ተብሎ ነው የሚጠበቀው። እኛም በቀጥታ ስርጭታችን አጠቃላይ የሚተላለፉ መልእክቶች፣ አጠቃላይ የተከላ ሁኔታው ምን ይመስላል የሚለውን ወደ እናንተ የምናደርስ ነው የሚሆነው። ባየበልስቲ ከእናንተ ጋር ቆይታ አደርጋለሁ። አብራችሁን እንድትቆዩ ጠይቃለሁ።